ክቡር ጠቅላይ ሚኒስትር የዓለም የሰላም ሎሬት ዶክተር አብይ አህመድ አልፎም የኦሮሚያ ክልላዊ መንግስት ፕሬዝዳንት ክቡር አቶ ሽመልስ አብዲሳ፣ እኔ ሁለት ነገር ነው ማለት የምፈልገው። ይሄን አሁን የምናገረውን ባልናገር ደስ ይለኝ። ነገር ግን ነገሮች እየገፉ እየገፉ እየገፉ መጥተው የማንፈልገው አይነት ደረጃ ላይ እየደረስን። በጣም ጥቂት ይመስላሉ፣ ጥቂትም ናቸው። ነገር ግን የሚናገሩት የሚሰሩት ስራ በጣም ፕሮቮኬሽን ወይም ደግሞ ሰውን ነካክቶ ወደ አላስፈላጊ መንገድ እንዲሄድ የሚያደርጉ ናቸው እና እነዚህን ሰዎች አንድ በሉልን ወይ እነሱ እንደሚሉት አድርጉን፣ አለበለዚያ ደግሞ እነሱን ዝም አሰኙልን። እነዚህን ሰዎች እኔ ብሔራቸውን አላውቅም፤ የሚናገሩት ግን አማርኛ ቋንቋ ነው። ለምሳሌ እኔ አዲስ አበባ ውስጥ ነው የምኖረው ወይም ፊንፊኔ ውስጥ በሆነ አጋጣሚ በየትኛውም ቦታ ላይ ለአንዳንድ ጉዳይ ስንቀሳቀስ የምሰማው የማየው ነገር በጣም አስቀያሚ እና እኔንም ሆነ እኔን የመሳሰሉ ሰዎችን ወይም ኦሮሞን እንደ ኦሮሞ ወደ አላስፈላጊ ግጭት ውስጥ የሚያስገባ የሚያናድድ፣ የሚያበሳጭ ነገር ነው የሚናገሩ። ለምሳሌ እኔ በተደጋጋሚ በስልክ ጥሪ የሚሰሩ መኪኖችን እጠቀማለሁ ትራንስፖርት እንቅስቃሴ ላይ ማለት ነው። እንግዲህ ሰውነኝና መናገር መተንፈስ አይቀርም። እንዲሁ መንገድ ክራውድድ ሲሆን ዛሬ መንገድ ክራውድድ ሆነ ምን ይኖር ይሆን? ወይም በምን ምክንያት ነው? መብራት ተበላሽቶ የሆነ ወይ የትራፊክ መብራት ማለት ነው ወይስ ግጭት መንገድ ላይ ይኖር ይሆን ብዬ ከተናገርኩ ሶስት፣ አራት፣ አምስት ስላጋጠመኝ ነው። መንግስታችሁ ነው ይሉኛል። መንግስታችሁ ነው እንዲህ ያደርገው። የሆነ ቦታ በሆነ ምክንያት ደግሞ በሌላ ጉዳይ የሆነ ነገር ስናገር እንዲሁ በተመሳሳይ መንግስታችሁ ነው የሚል ነገር እሰማለሁ። ይሄ መንግስታችን ማን ነው? እኔ ኦሮሞ እንደሆንኩ አንዳንዶቹ ያውቃሉ በሚዲያ ብዙ ጊዜ ስለምቀርብ ማለት ነው። ከዛ ውጭ ደግሞ እዛ ታክሲ ውስጥም ወይም ሌላ ቦታም በኦሮምኛ ልናገር ይችላለሁ። ሰው ደውሎልኝ ስልክ ኦሮሞ መሆኔን የተረዱ ሰዎች መንግስታችሁ ነው ይላሉ። አንዳች የሆነ ነገር በትራፊክ ዙሪያ ይሁን ወይ በሆነ ነገር፣ ትራፊክ ስል ሰውን ማለቴ አይደለም የመንገድ መጨናነቅ ማለቴ ነው። የሆነ ነገር ወይ መብራት እንኳ ቢጠፋ መንግስታችሁ ነው የሚሉኝ ሰዎች ብዙ ጊዜ አጋጥመውኛል። ባንክ ኤቲኤም አልሰራ ሲል ዛሬ ምን ሆኖ ነው ኔትወርክ ስል መንግስታችሁ ነው የሚሉኝ ሰዎች አጋጥመውኛል። በተለያየ ጊዜ መንግስታችሁ ነው ይህን ያደረገው የሚሉ ሰዎች ያጋጥሙኛል። እና የሆነ ነገር ወይ የኑሮ ውድነት ወይ የሆነ ነገር ሲነሳም ባለ ተራ ባለ ጊዜ አይደላችሁም እንዴ እናንተንም ይቸግራችኋል የሚለኝም ሰው አጋጥሞኛል በርካታ ሰዎችንም እንደዛ ኦሮሞዎችን ማለቴ ነው እንዳጋጠማቸው ከተለያየ አንግል እሰማለሁ ባለ ጊዜ ባለ ተራ ከሆን እንደሚባለውም ባለተራ አርጉን ባለ ጊዜ አድርጉን በጊዜያችን እንጠቀም በተራችን እንጠቀም። የሚያልፍ ተራ ባይኖርም ማለት ነው። ከዚህ በኋላ የሚመጣ ተራ ባይኖርም እንደሚባለው አድርጉን። እንደሚባለው ባለ ጊዜ ባለ ተራ አድርጉን። አለበለዚያ ደግሞ ባልዋልንበት ባልበላ ነው ባልሰራ ነው የሚወነጅሉንን አንድ በሉልን። ይሄ እኔ እንደ ምሳሌ ሀሳቡን አነሳው እንጂ በህብረተሰቡ ውስጥ በጣም የሚንቀሳቀስ አልቆም ያለ ከጊዜ ወደ ጊዜ እየተስፋፋ የበለጠ ኦሮሞን ጠላት እያደረጉ ኦሮሞ እየዘረፈ እየከበረ እንደሆነ አድርገው የሚናገሩ ሰዎች እየጨመሩ የመጡበት ጊዜ ላይ ነው ያለን። እኔ ይሄ ነገር ማቆሚያ ሊኖረው ይገባል። ለዚህም ነው ክቡር ጠቅላይ ሚኒስትር እንደተባለው ባለጊዜ አርገን፣ ባለተራ አርገን እንደሚባለው አድርገን በቃ የኦሮሚያ ክልላዊ መንግስት ዋና መቀመጫ አዲስ አበባ ናት፣ ፕሬዚዳንት ሽመልስ አብዲሳ። ስለዚህ እዚህ አዲስ አበባ ውስጥ ፍንፍኔ ውስጥ የመምራት ወይም ደግሞ እዚህ የሚኖረውን ኦሮሞ የማገዝ የማስተካከል በየትኛውም መንገድ መብቱም አቅሙም አለህና። እንደሚባለው ባለጊዜ አድርገን ባለተራ አድርገን አለበለዚያ እንዲህ እያሉ ሊያሸማቅቁን የሚሞክሩትና ፕሮቮክ የሚያደርጉትን ሰዎች አንድ በሏቸው። አስታክሱልን። በግል ግብ ግብ ውስጥ እንግባ እንዴ? በግል እንጣላ፣ በግል ቦክስ ውስጥ እንግባ በግሉ በግል ራሳችንን እንዲሁ በየሄድንበት ስንጣላንዋል። ምንድን ምንድነው ባለ ጊዜ? ምንድነው ባለ ተራ? ምንድነው የተጠቀምነው ነው? ምንድነው ያገኘ ነው? እኔም የማውቀው ይሄ መንግስት የሁሉም ኢትዮጵያዊ ተሳትፎ ያለበት መንግስት ነው። ነገር ግን ይሄንን ሊቀበሉ የማይፈልጉ ቁጥራቸው ቀላል ያልሆኑ ሰዎች በየሄድንበት ሊያሸማቅቁን ይፈልጋሉ። ለፍተን ጥረን ግረን የለበስ ነውን በልተ ምንድን ነው የሚባለው ሰርተን ጥረን ግረን ያገኘ ነውን ነገር ሁሉ ባለ ተራ ባለ ጊዜ እያሉ ኖርማሊ። እኔ የተለየ ነገርም የለኝም። ነገር ግን በየሄድኩበት በኦሮሞነቴ እንድሸማቀቅ፣ እንዳዝን፣ እንዳፍር ከፍተኛ ተጽዕኖ እና ግፊት እየተደረገ ነው ከሰዎች አማርኛ ነው የሚናገሩት አማራ የሆኑ ሌላ እኔ አላውቅም ሁሌ ነው የሚያጋጥመኝ ይሄ ሁሌ ነው የሚያጋጥመኝ እኔ አንድ ዳቦ ከዚህ መንግስት አላገኘውም አንድ ዳቦ ዳቦ ታውቃላችሁ አንድ ዳቦ አላገኘውም አንድ ዳቦ እና እንዲህ አለው እንዲህ አለው አካሄድ እንዲህ አለው ስራ እንዲህ ያለው ንግግር በጣም እየጎዳን ያለ እየጎዳን ያለ። ይህን አንድ በሉልን። ይሄ ወደ ፖለቲካ እየተቀየረ እየተቀየረ፣ በመጥፎ አይን እየተያየን ነው ያለ ነው። እዚህ ከተማ ውስጥ አንድ በሉልን እንዲህ ያለ ዘመቻ ላይ ያሉትን ሰዎች። አለበለዚያ እንደሚባለው ባለጊዜ አድርጉን፣ ባለ ጊዜ አድርጉም፣ ባለ ጊዜ መሬቱ የኛ ነው። አገሩ የኛ ነው። ሀብቱም የኛ ነው። በቃ ባለ ጊዜ አድርጉም። እኔ ብዙ በሚዲያ ላይ ጮክ ያለሁ ሰላም እንሁን፣ ወንድማማችነት፣ እህትማማችነት፣ ሰላም ይኑር፣ ሁላችንም አንድ ነን እያልኩ ነገር ግን ይሄንን በፍጹም የሚሰማ አካል የለም። በቃ ኦሮሞን የሆነ ካታጎሪ ውስጥ አስገብቶ የሚንቀሳቀስ ቁጥር ስፍር የሌለው አዲስ አበባ ውስጥ ነዋሪ አለ። አሁንም በድጋሜ ኔ ብሔሩን አላቀ። ነገር ግን አሁንማ ታክሲ ውስጥም መንገድ ላይም ሻይ ቤትም በአፋን ኦሮሞ መናገር ሁሉ እየተሳቀኩ መጥቻለሁ። ኔ በጣም እየተሳቀኩ ነው። ምክንያቱም ዞሮ ያይዋል ባለ ጊዜ ብሎ ይጠቋቆሙበል። ባለ ተራ ብሎ ይጠቋቋሙባሃል። እንዴ እኔ በሀያ ሰባቱ የኢህአዴግ ዘመን ፍጹም ኦሮምኛ በመናገሬ ዞሮ የሚያይኝ ሰው አልነበረም፣ ግማሹን እዚህ አገር ባልኖርም። አሁን ግን ዞሮ ያያል፣ ይጠቋቋምብሃል። ይህንን ለማለት ነው። ሼር አርጉና። ለክቡር ጠቅላይ ሚኒስትሩ ለኦሮሚያ ክልላዊ መንግስትም ለሌሎችም ለሚመለከታቸው አድርሱልኝ። ቴንኪዩ።